ሁለት የሚያምሩት ጥንዶች ተፋተዋል አሉ፣ እኔ ግን አላምንም። በነገራችን ላይ እግዚአብሔር ከተፋቱ ቶሎ ብለው እርቁን ያወርድላቸው። እኔ ሌላ ምንም የሚለው ነገር የለም፣ ግን ሌሎቻችሁ የምን ቁስል ነው ሚዲያው? ምክንያቱም ኮዱን ሰፋ አድርጋ ነው ያስለመደችው። ከምር ይቅርታ አድርጎን ሚደው ሰው የምር ግን በጣም የምወዳችሁ ግን የሰጣን ጆሮ ይደፈን፣ የምሬ ነው የምላችሁ። ባልና ሚስት ሆነ እኮ የማይጣላ የማይጋጭ ማንኛችንም ብንሆን የለንም። ግን ነገሮችን በነገሮች ከሄዱ ሁሉም ነገር ይስተካከላሉ። ገባችሁ አይደለ? እንኳን እነሱ ማንኛውም ሰው ይጣላል፣ ይፋታል። የተዋለደ ሰው ደግሞ መቼም ቢሆን አይለያዩም። ዝግጁ ሁኑ። ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ። ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት፣ የራሳችንንም ህይወት ከዛ የሰውንም ህይወት፣ የማህበረሰቡ ሁኔታ አንበጥብጥ። ትዳር ባዛር አይደለም። አመለጠን እንዳያመልጠኝ ብለን የምንገባበት ነገር ስላልሆነ ጨርሱ። ስታ ሰተዋት ይሁን በቃ፣ የምታሳዝን ስሜት አይሰማችሁ። ዝም ብላችሁ ሰተዋት። ቪዲዮ ላይ ከእሱ ይልቅ ከእሷ ዝም ብላ አታሳዝናችሁ። ቪዲዮዎቿን ስታዩ ይሄ ቤቷን የምትወድ የምትደክም የምትለፋ በቃ የሆነ ለየት ብሎ ለመታየት ይህ የሚስትነትን ልክ የምታሳይ ሴት ነው የምትመስለኝ፣ ዝም ብዬ ሳያት። ምክንያቱም እኔ ለባሌ ተጋብተን በኖርንበት ዘመን አንድ ቀን ቁርስ ሰርቻ አብልቻ አላቅም፣ ሀቅ ስነግራችሁ። ከቱርክ መጣው የዘሰት ላይ አዲስ ሙሽራዴን። ከዛም አረገዝኩኝ ምክንያት እርግዝና አለ። ከዛም ወለድኩኝ። ከወለድኩ በኋላ ደግሞ ለሊት እነሳለሁ እንቅልፍ እሺ አይለኝ የምለው ምክንያት አለ። በጣም ብዙ ፉጋራ ነው የምፎገረው ላለመስራት ተነስቼ ማለት ነው። አዎ የሀገሬ ልጆች ይህቺ ሴት እኮ አራስ ሙና ተነስታ ምግብ ትሰራለች። ዩ ሲ አራስ ሙና ለቪዲዮ ብትሉ ቪዲዮስ ቢሆን ማን የሰራው ማን ይበላል? ለቪዲዮስ ቢሆን ማን የሰራው ማን ይበላል? እንዲህ ሳያት በቃ ድክም ያላት ለት ለህይወት ለቤቷ እንዲህ በቃ ዝም ብላ የምትወ በቃ ይሄ ሚስት የሚስት የሆነች ሴት ነው የምትመስለኝ። ሳያት ራሱ ግርም ይለኛል። ገብርኤልን አሁን እንዲህ ሳውራ ምናምን እንደዚህ እንደዚህ እንዳትሉኝ፣ እኔ ያየሁትን ነው። የሆነ ስሜት የሚነግረኝ ነገር አለ። ሰውን እንደዚህ አይቺ የሚነግረኝ ነገር አለ፣ ስሜቴ ማለት ነው። ተዘዝነኛለች። ታድላም ነው ምንላለሁ። በዚህ ዘመን እኮ ጠዋት ቁርስ ተነስታ እብስት ሰርታ ቁርስ የምታበላ ሴት ናት። አለሽ አለሽ። አሁን ለባልሽ እብስት ጋግረሽ ቁርስ ታበያለሽ? እብስት ውሃ ከስራ ፍልተሽ ቁርስ ሰዓት ላይ ብላት ይዋለሽ እምት ያለሽ፣ ከስንት አንዱ አካሎች በስተቀር አሁን ሴት እኮ ለቪዲዮ ቢሆን ሰርታ ታበላለች። እና በቃ የሚስት ልክ ናት። በእኔ ግምት፣ በእኔ አይን የሚስት ልክ ናት። ግን ሰሞኑን አንድ ነገር አየውባት ከተባለ ወሬው ከተወራ በኋላ ገብቼ ማየት ጀመርኩኝ። በእርግጠኝነት አሉ በእውነት ይህን ልጅ የሚመግበው ማን ነው? ምክንያቱም ሆዱን ሰፋ አድርጋ ነው ያስለመደችው። ከብር ይቅርታ አርጎልኝ እንደው ሰው እንደዚህ አይነት ፍቅር ውስጥ ያሉ ሰዎች ተጣልቶ መሳቅ ትንሽ ይከብዳል። ግን እቺ ልጅ የተለያዩ ነገር የማሰራው ምግብ የለም። ጠዋት ተነስቶ ምግብ ነው የሚገራርሙ የሆነ ነገር ነካክታ ምናም ብላ ባፉ ነው። ጠዋት የሆነ ነገር የሆነ ነገር አርታ ባፉ ነው። ማታ የሆነ ነገር ሰራርታ ባፉ ነው። ይሄኔ በምግብ ገልቧል። ከምን አይነት ከዚህ ሽ ልጅ ጋር ቢጣላ እንኳን ከምን ከምን አይነት ሴት ጋር ነው ሊለምድ የሚችለው? አሁን እሱ ተጣልቶ ተለያይቶ ከሆነ ብቻውን ምን አይነት ላይፍ ነው? ምንስ ነው የሚሆነው? በእውነት በጣም ከባድ ነው። አሁን እንዴ እኔ የእሱን ጸሎት የማረገው ከምን አይነት ጸሎት ጋር አደባለቀዋለሁ? ምንድነው ሰታ አግኝታ አትጣም የሚባል ጸሎት አለ። ብር አጥቶ ወይ ደግሞ ባለሀብት ሆኖ ተመልሶ ድህነት መቅመስ በጣም ከባድ ነው። መጀመሪያውኑ ድሃ ከሆናችሁ ችግር የለውም በዛው እየለመዳችሁት ስለሚያደጋችሁ ችግር የለውም። ግን ያለመደ ሰው ግን ሀብት በሀብት ፈገግታሽ ውስጥ ሀዘንሽ ይታያል። ሳቅሽ ውስጥ እንባሽ ይታያል። ደስተኛ አይደለሽ። ፈጣሪ መልሶ አንድ አድርጓችሁ የሚያስተምሩ ነገሮችን ለወጣቱ እያስተማራችሁ እንድትቀጥሉ እግዚአብሔር ይርዳችሁ። ልጃችሁን አንድ ላይ ሆናችሁ ማሳደግ ይሁንላችሁ እስከ እርጅና እስከ ሽበት ሞት እስከሚለያያችሁ ድረስ ጠላት መልሶ ላይገባ አምላክ ያፋቅራችሁ ለእናንተ ጸልይላችኋለሁ እነሱን የምትወዱ በሙሉ ጸልዩላቸው ፈጣሪ መልሳችንን ያፈጠንልን ውሸት ነው ትክክለኛ ስማቸው እሱ ሱራፌል ሽፈራው እሷ ደግሞ ኢየሩሳሌም ጌታ ነው ይባላሉ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 ወዳጅነት በዘለለ ወደ ፍቅር ያመዘነ በመሆኑ የፍቅር ጥያቄ ያቀርብላታል። አብረን ብንሆን ምን ይመስልሻል? በቃ አንድ ላይ በፍቅር እንሆን ወድጄሻለሁ ብሎ ጥያቄ ሲያቀርብላት፣ ስሙ እንትና እና እንትና እኮ ተለያዩ። ስም አልጠራም፣ ብቻ እንትና እና እንትና ግን ትዳራቸው ስለመፍረሱ ስላልመፍረሱ ላወራ አይደለም። ነገር ግን አንድ ነገር ማወቅ አለባችሁ። ሁሌም ቢሆን አባቶች፣ እናቶች ይህንን ያሉ ሴት ልጅ ባረገዘች ጊዜ ሶስት ወር ትከለል፣ ትደበቅ፣ ትሸፈን ይላሉ። ያን ምክንያት አይደለም። ምክንያቱም ሁሉን ነገራችሁን በአደባባይ ማውጣት የለባችሁም። ትዳራችሁን፣ አዋዋላችሁን፣ የልጆቻችሁን አመጋገብ፣ አዋዋላችሁን ሁሉ እኮ ሁሉ ነገሩ ሚዲያ ላይ ነው። ስለዚህ ሁሉ ነገር ሚዲያ ላይ የወጣ ነገር በሙሉ የሚፈርሰውን በሚዲያ አያችሁ። መጀመሪያ ትዳራችሁን መጠበቅ ባለመቻላችሁ እንደዚሁ ሚዲያ ላይ አውጥታችሁ ሶሻል ላይፋችሁን ኑሯችሁን የሰው አይነት አስገቡት አላችሁ። አንድም ታስታውሱ ከሆነ በባለፉት ጊዜያት ማለት ነው ወንድማችን እንደዚህ በመልካም ትዳር የነበሩ በመኪና አደጋ ሰው አድርሶ እንግዲህ ጉዳት የደረሰባቸው እንዳሉ ታውቃላችሁ። ስለዚህ እናንተ ላይፋችሁን ሰው አይነት አታስገቡት። አኗኗራችሁን፣ ሁሉን ነገራችሁን እያመሰግናችሁ በስውር መኖር ሞክሩ እንጂ ትዳራችሁን አደጋ ላይ አትጠ የግድ እናት መሆኑ አይጠበቅብኝም። ስለ ሴት ልጅ ሀስብም ሆነ ከባድ ኃላፊነት ለመረዳት ግን ከወለድኩኝና ካየሁት በኋላ ከእርግዝና ጊዜ ጀምሮ በጣም እግዚአብሔርን ያየሁበት ጊዜና አሁን ላይ ደግሞ ወንዶች በተለይ ሚዲያ ላይ ሴት ልጅ ሲሳደቡ፣ ሲያንቋሸሹ እናንሳ መድኃኒዓለም ላለው በቃ ተፈጥሮ ከሴትና ልጅም እግዚአብሔር ሴት ልጅ ያስቀየመ እውነት እግዚአብሔርን ይቅር ይሏል ብዬ አላስብም። በቃ የበደለ እውነት ስማ ፈኔያ፣ ወንድ ልጅ ይወለድኩት እና የመጀመሪያው ሮል የሚሆነው ሴት ልጅ አክብር ነው። በቃ እንዴት አድርጌ እንደማሳድገው ነው አስበው። እውነት ስማ፣ እግዚአብሔር ይቅር አይላችሁ፣ ወንዶች፣ እንደዛ የምታደርጉ ሴት ልጅ የምትበድሉ በእውነት ይቅር አይላችሁ። ስማ፣ መጀመሪያ ጨርሱ፣ ያላችሁን ነገር ጨርሱ። ማለት ዝግጁ ሁኑ። ከቤተሰብ ጋር መጨረስ ያለባችሁ ነገር ካለ ጨርሱ፣ ከራሳችሁ ጋር መጨረስ ያለባችሁ ነገር፣ ከጓደኞቻችሁ ጋር መጨረስ ያለባችሁ ነገር ካለ መጀመሪያ ጨርሱ። ሳንጨርስ እየገባን የሰውን ህይወት የራሳችንንም ህይወት ከዛ የሰውንም ህይወት የማህበረሰቡን ሁኔታ አንበጥብጥ። ትዳር ባዛር አይደለም፣ አመለጠን እንዳያመልጠኝ ብለን የምንገባበት ነገር ስላልሆነ ጨርሱ፣ ከራሳችሁ ጋር መጀመሪያ